ሰላም ቤተሰብ፣ እንዴት ናችሁ? ደህና ናቸው ወይን ያለው እግዚአብሔር መስገን በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍርፍርፍ ይበልልኝ። የኔ ምርጦች የኔ ምርጣ ምርጦች ጨረቃ አንድ መድፍ ተኩሳቻታለሁ ቲክቶክ ላይ። ያው ንግግሮቿ መድፍ ናቸው ብዬ ነው። ንግግሮቿ ያው ትንሽ እንደ ድምፅ የሌለው መሳሪያ አይነት ናቸው ንግግሮቿ። ማለት ይሄ ብቻ ሳይሆን ሀይሚዬ ብዙ ጊዜ ፖስት የምታደርጋቸው ቅኔዎች ፖስት የምታደርጋቸው ነገሮች በጠቅላላ የምሬ ነው የምላችሁ ከድሮን አይተናነሱ ከድሮን አይተናነሱም። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁም ላይክ፣ ሼር ማድረጋችሁን አትርሱ። አራትርሱኝ አራት በረታቱኝ ረ ሰብስክራይብ አድርጉኝ እንደው እንደውን ያለ እናንተ ማንናለኝ? እንደው የኔ ወዶች ምን አለበት እንደው ሰብስክራይብ፣ አሁን እንደው ሀያ ሺህ መግባት ምንድን ነው ችግሩ? ኳይ ምንድን ነው? የቱ ጋር ነው ችግሩ? ሀያ ሺህ መግባት ያቃተኝ ለምንድን ነው ውዶቼ? አሁን እንደው ሌላው ይቅር፣ ጨረቃ ፋሚሊዎች አሁን ለዚህ አንሳችሁ ነው ወይ ለሀያ ሺህ እኔን ሀያ ሺህ ለማስገባት? ለነገሩ ሀያ ሺህ ብገባም ያው ሰላሳ ሺህ አርስ አስገቡኝ ማለት አይቀርማይ የእኛ ዩቱበሮች ነገር። ለነገሩ ግን እኔም ዩቱበር ልባል ነው። ግን አሁን እኔም ግን ዩቱበር ነኝ አይ፣ ወደፊት ዩቱበር እሆናለሁ። አሁን እንኳን ይቱ ነኝ እንጂ ዩቱበር አልባልም። ይቱ ነው የምባለው። አሁን ዩቱበር ለመባል ብዙ ብዙ ብዙ ብዙ ነገር ይቀረኛል መሰለኝ አይደል? ገና ነኝ። አዎ፣ ይቱ ግን እባላለሁ። ዩቱበር ሳልሆን ይቱ ይባላለሁ። ለማንኛውም እንዳልኳችሁ ሰብስክራይብ አድርጉኝ፣ ግድ ላችሁም። ጨረቃዬ የኔ ጠውላ ጋ እንደዚህ አይነት አስተሳሰር ስታሰር እኔ ጠውል እያለችብኝ የከፋት ነው የሚመስለኝ። በቃ ያመማት ነው የሚመስለኝ ሁሉ ማለት ነው። አዎ ያ ደግሞ ያው ለእሷ ከመሳሳት የተነሳ ነው። እና ለማንኛውም ውዶቼ፣ ማሮቼ ጸጸት ያለፈውን አይለውጠውም ጭንቀትም ነገን አያስተካክልም ብላለች። በጣም ትክክል ግን ሀይሚዬ እንደዚህ እያልሽ እኛን ለማ ተስፋ ለማስቆረጥ እንደዚህም ጥሩ አይደለም፣ የምሬ ነው። እንደዚህ አይደረግም ጌታ። እንዲሁም ደግሞ ፌስቡክም ማን ነው እዛው ቲክቶክ ላይም በነገራችን ላይ ትናንት ማታ ፖስት የተደረገም ጊዜ ስላላገኘም እስካሁን ቪዲዮ ለመስራት ና ስለ ያው የመጽሐፍ ቅዱስ ቃል ነው እግዚአብሔር እኛን ያለ ምክንያት አልፈጠረንም፣ ያለ ምክንያትም አያስጠብቀንም፣ ያለ ምክንያትም የሆነ ነገር ወደ እኛ አይመጣም። ተመስገን፣ የሄደው እንኳን ሄደ፣ የመጣውም እንኳን መጣ ነው። እንግዲህ ያለችው ይሄ አይዱና አላውቅም። እንደዚህ አይነት ነገር ለኦዲየንሶች ተስፋ የሚያስቆርጥ ነገር ፖስታት አታድርግ፣ የኔ ቆንጆ፣ የኔ ቅመምዬ፣ የኔ ምርጣ ምርጥ፣ የኔ ሀይሚዬ፣ ምክንያቱም አሁን አንቺና ብሩኪ ኦሬዲ አንድ ቤት እየኖራችሁ ነው። ስለዚህ አንድ ቤት መኖራችሁ ደግሞ በጣም ነው ደስ የሚለው ምክንያቱም እናንተ ወደ ነበራችሁበት እንድትመለሱና እናንተ አንድ እንድትወዱ ትልቅ እገዛ ያደርጋል። ቀን በቀን እየተጨቃጨቃችሁ ምንም እያላችሁ ወደ መግባባት ትመጣላችሁ ብለን ስለምናስብ ነው። ና አሁን ደግሞ ይሄ እንኳን ሄደ የመጣሁ እናንተ መቼም መቼም መቼም ማትለያዩ ሰዎች ናችሁ። በቃ አሁን እኮ ብሩኬ ሶስት መቶ ኬ ገባ አይደል፣ እንዴ ስለዚህ፣ እንደኔ እንደኔ ቢበቃ ባይ ነኝ። ይብቃ በቃ ነገሩን ተነጋግራችሁ ፍቱት። ይሄ በአንቺና በብሩኬ፣ በነገራችን ላይ የሰው ልጅ ይጣላል ይታረቃል። ተጣላ ማለት ተጣልቶ ይቀራል ማለት አይደለም። ያው ትታረቃላችሁ፣ እናውቃለን ግን ደግሞ። ኦዲንሶቻችሁ ላይ ያልሆነ ሌላ ጭንቀት እንዲፈጠር፣ ሀይሚዬ ብዙ ጊዜ የሆነ ነገር ፖስት ስታደርግ፣ ያው አንድ ማለት የሚገባው ሰው ሊኖር ይችላል። ምናልባት ይሄ ነገር እሷን ወይም ደግሞ አሁን ጊዜያዊ ሁኔታን ላይመለከት ይችላል። ግን ደግሞ ምን መሰላችሁ፣ ኦዲንሶች ደግሞ አንዳንድ ኦዲንሶች ይረበሻሉ። ለምን ሀይምዬ እንደዛህ አለች ሀይሚና ብሩኬ በቃ አሁንም ውስጥ እንደ ልትጨክን ነው ማለት ነው። ሀይሚ ብሩኬ ሊያመር ነው የሆነ ነገር ፖስት ባደረጋችሁ ቁጥር ሰው ይጨነቃል። እግዚአብሔር ነው የምላችሁ እኔ በራሴ የምገምተው እንደዛ ነው። ለምሳሌ ሀይሚና ብሩኬ ያሉበት ነው ሁኔታ አሁን አለ እንደዚህ ማለት ጥሩ ሁኔታ ላይ አይደሉም፣ አይደለም። የሆነ በቃ እየተጨቃጨቁ ነው ያው ከልባቸው ጸብ አይኖርም ከአንጀታቸው ባይሆን የሚጨቃጨቁትም የሚነታረስኩትም የሚጣሉትም ከልባቸው ባይሆንም ግን ደግሞ አንዳንድ ሰው ደግሞ ከልባቸው ነው ብሎ ያመነ ሰው አለ። ገባችሁ? እኛ ስራም እንደ ዩቱበርም አንዳንዴ እንደ ሚዲያ ብዙ ጊዜ እንደ ሚዲያ ተጠቃሚም ድራማም ነው ውሸትም ነው እያልን እንጽናናለን። ግን ደግሞ ይህንንም ማያውቅ ሰው አለ። ገባችሁ? አሁን አንቺ የሄደ እንኳን ሄደ ብለሽ ፖስት ስታደርግ ሀይሚዬ ምን ተብሎ ነው የሚታሰበው? በቃ ሀይሚና ብሩኪ ይለያዩ ነው ማለት ነው፣ ወይም ደግሞ ሀይሚዬ እንኳን ሄደ ያለች ነው በቃ ምራለች፣ ጨክናለች ብለው ነው የሚያስቡትና እኔ በበኩሌ ከዚህ በኋላ ጭቅጭቅ ንትርክ በጣም ስልችት ነው ያለኝ፣ ምርር አይነት ነገር ነው ያለኝ። ስለዚህ እኔ ከዚህ በኋላ እናንተን ማየት የምፈልገው በፍቅር በደስታ በሳቅ እንደድሯችሁ እየተሳሰቃችሁ እየተቃቀፋችሁ እየተጫወታችሁ ፍቅር በፍቅር ሆናችሁ እንድትመጡ ነው እንጂ በምንም ይሁን በምን እኔ እንጃ ደስ አይለኝም። ከዚህ በኋላ በጭቅጭቅ ብትመጡ ማለት ነው። የምሬን ነው ደግሞ። አረፍ በሉ፣ ለእኛም ፍቅር ስጡን እንጂ እኛም እኮ ፍቅር ያስፈልገናል። ምን ነካችሁ? ለእኛም ትንሽ ፍቅር ስጡን። በቃ ለኦዲየንሶቻችሁ ትንሽ ፍቅር ስጡ የእናንተን ፍቅር የሚፈልግ ብዙ ሰው አለ እናቴ ይኸው የሀይሚና የብሩኬ ኦዲየንሶች እኮ በእርግጥ የትላንት ነው ቪዲዮ ፈታን ያደረገኝ እውነት ለመናገር በጣም ፈታን ያልኩት በቃ በጣም እየሳቁ ነበር ቪዲዮን ያየሁት ግን አስባችሁታል ብሩኬ ደግሞ አሳዘነኝ የመጨረሻን ያዘንኩለት ከዛ ደግሞ የሀይሚዬ እንትን ሲያስቀኝ የነበረው ደግሞ እሱ ላይ ውሃውን ድፍት አድርጋ ደግሞ ብሽቅ ስታደረገው ስትጨፍር ይህ መጀመሪያ ውሃውን ልታደረገው ስትል ያደረገችው አክት በጣም እየሳቀው ነው ቪዲዮውን ያየሁት በጣም ማለት ነው። እና ሀይሚዬ፣ መልእክቶችሽን አስተካኪ። እና እባካችሁ እኔ ከዚህ በኋላ ይብቃ፣ በቃ በፍቅር ኑልን። ደግሞ የምር ሀይሚዬም ደግሞ ሰርፕራይዝሽን እንዳትረሹ። ብሩኬ ሶስት መቶ ኬክ ሲገባ ሰርፕራይዝ አለ ብልሻል። ያው ሰርፕራይዙን ላሽ እንዳትይል አስቢበት። ሰርፕራይዙ እኛ እየጠበቅን ነው። የረሳንልሽ በግርግር ግር የረሳልኛል ብለሽ ከሆነ ተሳሰተሻል። ማንም አይረሳልሽም እናቴ። ይሄ ስኬት የብሩኬ ሊሆን ይችላል፣ ግን ሰርፕራይዝ አለው ብለሽ የተናገርሹ ደግሞ ለእኛ ስለሆነ እኛ ደግሞ የምንረሳልሽ እንዳይመስልሽ። ሰርፕራይዟን ቶሎ ብለሽ አዘጋጂ። እንዴ እንደዛ ነው ውዶቼ። ለማንኛውም ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ ሀይሚና ብሩኬን ፈጣሪ አንድ ያድርግልን። በቃ በፍቅር ያምጣቸው። የሆነ ተለቅ ያለ ሰው መጥቶ እንደ በቃ በጡጫም ቢሆን በእርግጫ ብሎ እንዲያስታረቅልን አምላክ ፈቃዱ የሆነና ይርዳል እንጂ ጭቅጭቅኛ ሰልችቶናል። በእውነቱ ማለት ነው ያ ይመራል።